እልልታና ሙሾ ስነ ጽሑፍ በነጻ ሰማይ ላይ እንደፈለጉ መብረር ነው። ገጣሚ ዲበኩሉ ጌታ እንዲህ ይላል፤ ግጥም ለሰዋ ሰው ገጣሚም ለሰው አይገዛም። ኪነት የመልከኛው ህዝብ የሕግ ጠባዩ ሳትሆን የጥርሱን ዳር ገነት ለማጀብ የምትወጣ የሕይወት ካፊያ ናት። ቅይጥ ውበቱን ልሳን ወጉን በቃል መትራ በሐረግ አሻግራ ትብሰህታዊ የደስታ ጌጡን የምታጅብ ወይዘሩም ነች። የገሌን እንምሰል የብልጣብልጥነት ታሪክ የተጀመረው ዛሬ ወይም ትናንት አይደለም። ከዚያም ፈቅ ይላል። የትም ነው። እኛ ግሌ የረፍድብን ብሎ ሲፈርድብን ወጣቱ ሁሉ ጸጋዬን ለመምሰል ሲዳክር ዋርካው ጸጋዬን ባጣንበት ሰልስት ችግኝ ጸጋዮችን ይዘን መክነናል። የብዙ ሐሳቢ ሰው ችግር የሚመስለኝ የተለመዱ ቅርጽና የተባህሎች ላይ ለመስማማት ማሰብሰባችን መብዛቱ ነው ስነ ጽሑፍ ህግ ብቻ አይገዛው ከትንሽ ትህትናና ውቅር በላይ በሕግ መተዳደር አለበት የሚሉ አካላት ያሳዝኑኛል በተለይ የእኛ ሀገር ጸሐፊያን ይሁን የሚጠሉት ሰው ከተለመደው ነገር ውጪ ውልፍት ብሎ ቢመጣ የውግረት ድንጋዮችን ከፍ አድርገው ተከታዮቻቸውን በማክተልተል ከፊት የሚያባርሩት ደራሲ ልክ እንደ አደፍርስ አይነት ዕጣ ውስጥ የወደቁም የሚወድቁም የተለመዱ መዝረክረኮች በዚህ ዘመን የተለመዱ መሆናቸውን ማስተዋል ከጀመርን ሰነባብተናል። አንድ ዘመን ላይ ዳኛቸው ወርቁ ከማኅበረሰቡም ከተለመደውም የንባብ ባህል ነጠል ብሎ በአደፍርስ መጣ። ራቅ ብሎ ሲመለከቱ የነበሩ የዘመን አቻዎቹ መቀባጠር ነው አሉና ስነ ጽሑፍ ሾላን በድፍን ሳይሆን የተረት ተረትን ያህል መቅረብ መቅለል አለበት በሚል አብጠለጠሉት። በጋዜጣና መጽሔት ላይ የትችት ካፊያቸውን ከማዝነብ ባለፈ በመጽሐፍም ዶፍ ሆኖበት ከረሙ። በወቅቱ መጽሐፉ ገዢ አጣ። የደራሲውን ዓለም በሰበረ ልክ መጋዘን ውስጥ ቆልፎበት አለቀሰ፣ ሰብስቦም አቃጠለ የሚሉ ድምፀቶች መደምደም የሆኑና ያ ዘመን አለፈ። በዳኛቸው ወርቁ ላይ ተከታዮቻቸውን ጭምር እያስከተሉ ለውግረት ያባረሩትን ሰዎች ስባት ኢየሱስ ሆነና በአንድ መድረክ ላይ ስለ መጽሐፉ ግዙፍነት እሱ ራሱ በተገኘበት መድረክ ላይ መሰከረ። ቀጥሎም ለተባራሪው ዳኛቸው ወርቁ አዳም ረታ ክርስቶስ ሆነና ከእሱ የሚሻል የጻፈ የመጀመሪያዋን ቃል መርጦ ይተች ሲል ወርቃማውን የኔን ዘመን የሚወክል መጽሐፍትን አጎረፈ። እንተቻለን እንሰብረዋለን ብለው ብዕራቸውን መዘው የነበሩ ሁሉ ጥለው ወደኋላ አፈገፈጉ። አዳም ቀረብ ባለና አነሳ ማህሌት ብሎ ጀመረ። ግራጫ ቃጭሎች አለና ደገመ። አለንጋና ምስር፣ እቴሜቴ፣ የሎሚ ሽታና ከሰማይ የወረደ ፍርፍር ወዘተ እያለ ሰለሰ አለ አለና፣ የስንብት ቀለማት በሚል ለስነ ጽሑፍ ታሪካችን አዲስ የሆነ ድርሳን ጻፈ። አሁንም ድረስ አዳም ረታን ጠል የሆኑ በየጊዜው የሚደመጡ ጸሐፊያንን እንደምናስተውለው ሁሉ ራሱ አዳምን እየደገሙ መጽሐፍ ጻፍን የሚሉ አሉ እስኪባል አሽሙር የሚወርድባቸው አልታጡ። በሙዚቃው ዓለም የሆነን ሰው ሙዚቃ ድጋሚ በመዝፈን ድምፃቸው ስላማረ ብቻ ዘፋኝነኝ እንደሚሉት ሁሉ ገንዘብ ስላላቸው ብቻ መጽሐፍ የሚያሳትሙ ብቅ ማለት ጀመሩ። እዚህ ሽግግር ውስጥ ብዙ የክስመትና የውድመት አረሮች አፈንግጠው ይወጣሉ። ገሚሱ ለሕግ፣ ገሚሱ ለጀማዓ ያድራል የተቀረው ደግሞ ዘልፎ ለመግባት ልንለው እንችላለን። ስነ ጽሁፍ የህግ ጉዳይ ብቻ ከሆነ ዓለም ጭቅጭቅ የበዛባት የችሎት ሜዳ ትሆናለች። ስነ ጽሁፍ ማኅበራዊም ብሔራዊም የሚባል ጉዳይ አለው ብዬ አላስብም። ባስብም ለምን ልባል አይገባም። ስነ ጽሁፍ በነፃ ሰማይ ላይ እንደፈለጉ መብረር ነው። አበራረር መኮረጅ ጥሩ በራሪ አያደርግም። ነጥቡ ለታቀደው ወሰን ግቡ ደርሷል ወይ የሚለው ነው። ከቋንቋ ከዘመን መንፈስም ሆነ ከዘርፈ ብዙ ሁነቶች አቅጣጫ መመልከት ይቻላል። ነጥቡ ያ ካልሆነ ግን አበክሮ መሞገት ያባት ነው። ሙያውን ከሚወድና ከሚያከብር ትልቅ ሰውም የሚጠበቅ ተግባርም ጭምር ነው። እንትሆነ ታዋቂ ስለሆነ ምንትስ ጀማሪ ስለሆነች እየተባሉ የሚወረወሩ ድንጋዮች እድገት ያለው ስነ ጽሑፍን መፍጠራቸውን እንጃ። አንዳንዴ ስነ ጽሑፍን በተመለከተ አንዱ ሳምንት የሆነ ነገር ሲጻፍ ለእሱ ምላሽ የሚጻጻፉበት ዘመን ይናፍቀኛል የሚሉ ወዳጆች አሉኝ። እንደኔ ግን ይሄ ምልከታና ናፍቆት የዋህነት ይመስለኛል። የተወሰኑ የመነቃቃት ስሜቶችን በጽህፈት ዓለሙ ዙሪያ ቢያሰርጽም በአጠቃላይ ግን የእልህ ደጅ ሳይዘጋ ያድራል እንደሚባለው የሆነን ሰው ለመስበርና ለመቃወም ብቻ የሚመዘዝ ብዕር ህልውን ነው። የረጋ አይሆንም። ዳኛቸው ወርቁ፣ ሰለሞን ደሬሳ፣ አቤ ጉበኛ ሌሎችም ቀደምት የሀገራችን ጸሐፊያን ከሰጡን በላይ መስጠት የሚገባቸውን የነፈጉን እንዲህ ባለ እልህ ውስጥ ተዘፍቀው ነው የሚል ምልከታ አለኝ። መልካም መንፈሶችን በሥራ አካባቢና ቦታ ማኖር ለበለጠ ትጋት ሲገፋፋ፣ አሉታ አለሆኑ ምላሾች እጅጌን እየሰበሰቡ ለጸብ መጋበዝ ላይ የክብር አሊያም የሌላ ነገር ተነሳሽነት እንጂ ራሱን የቻለ የፈጠራና የሥራ እድገትን አያመለክትም። በሌላ መልኩ መንገድህ ላይ እየተገኘ ለጩኸብህ ውሻ ሁሉ ምላሽ የምትሰጥ ከሆነ ሩቅ አትጓዝም እንደሚለው አባባል ይሆንብኛል። ለዚህ ይሆናል የራሳችን ቋንቋ ኑሮን ባህል ሳያንሰን ትውፊት ሳይጎለን በዚህ ልክ ስነ ጽሑፋችንን ለማሳደግ ይታረዝ ነው። የሆነ ሆነና እኔም እንደ ዓለማየሁ ገላጋይ ያ ዘመን ሊሰጠን የሚገባውን ያህል ስነ ጽሑፋዊ በረከት እንዳይሰጠን የሆነበት አንዱ ምክንያት እጅግር የሌለው የተቃውሞ አብዮትና ሀበሻዊ ምቀኝነት ደርዛችን እንደሆነ ይታሰበኛል። የሆነ አሁናዊ ደራሲ ተነባይኩ ካለ ቀባጣሪ፣ የሆነ የሞተ ደራሲ ያለው ነገር አሁን ከተፈጠረ ነብይ ተደርጎ መሳሉ የዘመኑ እውነታ ነው። እመኑኝ፣ የሙት መንፈስ ናፋቂ ዳፍንታሞች ነን። ባለፈ የከያኔ ቤተ መንግሥት ፍርስራሽ ላይ እየደነስን የምናዛጋ አዚሞች፣ ዘመናችንን የጠላን የራሳችንን ዘመን የምንፈራ በሰው ዘመን የምንኮራ ይመስለኛል። ቢያንስ ሌላው ድንቅ ነገር ባይሰራ እንዳለው ከንቱና የማይረባ ቢሆን፣ እንዴት እኛ የምንፈልገውን ለውጥ በራሳችን ላይ ማምጣት ይቸግረናል? እንዴት የዘመመችውን ጎጆ ጠልተን ከጎኗ ውብ አፓርታማ እንደማቆም ዘላለም ተደግፈናት ከእሾህ እንደተዛመደ ቁልቋል እየየ ይተርፈናል? ይሄ ብኩርና የወለደው ጀብድ ነው ወይስ እጅግር የሌለው ግብዝነት? የቱ ይገልጸዋል? ዘመን ከመርገም የተረፈ ብርታት ላይ መቆም የቻልን ቀን የምርም ውብ ሀገር ትኖረናለች። እንደ ሀገር በሥነ ጽሑፎቻቸው ዓለም አቀፋዊ የሆኑ ሀገራት የተሰጣቸውን ዕድል በመደጋገፍ በመከባበርና በመቻቻል ላይ ባሳለፉት ታሪክ ይመስለኛል። እንግሊዝን፣ ራሽያን፣ ቻይናንና ሌሎች ሀገራትን መመልከት በቂ ነው። ታዳጊ ሀገራትን በየዘርፉ የእድገት ትትርናቸውን የተመለከትን እንደሆን ያጡትና የተነፈጉት ታላቅም ሀገር እንዳይሆኑ ያገዳቸው የመቀባበል መንፈሳቸው ስለደከመ ሆኖ እናገኘዋለን። ለምሳሌ በምዕራቡ ዓለም ቀድሞ የሚመራው መንግሥት አንድ ወንበር ነበረውን በል። ወንበሩ ከአራት እግሮቹ አንደኛው አይሰራም፣ ተሰብሯል። ሌላው ተተኪ ሲመጣ የመጀመሪያ ሥራው የተበላሸውን የወንበር እግር አስተካክሎ መቀጠል ይሆናል። አፍሪካ የተመጣ እንደሆን የወንበር ካልተቃጠለ ተሰብሮ ሌላ አዲስ እስካልተሠራ ድረስ ለውጥ እንዳልመጣ የሚያምነው ብዙ ነው። ይህን እውነታ በብዙ ስትራክቸር ውስጥ ከቶ መመልከት ይቻላል። ለአፍሪካዊ ቀላሉን መንገድ መከተል ተላላነት ነው። ከባዱን መንገድ እየሄዱ ባይሳካላቸው እንኳን እንደተሳካላቸው መቁጠር የግለሰባዊም ሆነ የማኅበራዊ የኑረት ጠባይ አንዱ መገለጫ ነው። ስነ ጽሑፋችንም ሆነ ፖለቲካችን መልኩ ይኸው ነው። ሆኖም ግን አመል ሆኖብን ከእኔ በላይ ላሳር በሚያስብል መንገድ በመዋጋት የተሰጠንን ወርቃማ ጊዜ እናባክናለን እንጂ ሙት መናፈቅና ድግስ ማበጃጀት እንደኛ የተካነ ያለ አይመስለኝም። ጸጋዬ በሕይወት እያለ በአደባባይ እየዘለፉ ሰላም የሚነሱት ብዙ ነበሩ። በርጅና ዘመኑ ተነጫናጭና ድብርታም ሆኖ እንዲኖር ሳቁን የነጠቁትም ጥቂት አይደሉም። ሆኖም ዘመን ወረተኛ ነውና ትናንት ጸጋዬን በአደባባይ ቃላት መቆላለፍና ማክበድ ስነ ጽሑፍ አይደለም ሲሉ የነበሩ ሰዎች ዛሬ ዛሬ በስሙ የሚጠራ መጽሐፍ በማንጋጋት ኑረታቸውን ሲደግሙ መመልከት አዲስ ነገር አይደለም። በሀገሩ ያላከበሩትን ሰው ሲሞት ነብይ ያድርገውት፣ ጭራሽ ሲጣሉና ጎራ ከፍለው የመገዳደያ አጀንዳ ሲቀርጹ እንደመመልከት ዘመናዊ ሽሬ ቲያትር የለም። ብሽሽቅ ክፉ አረም ነው። አረም ነው ተብሎ ግን አይናቅም። ምክንያቱም ከአፈርና ከውሃ እንዲሁም ከፀሐይ ብርሃን እኩል ለተክሉ ጤናማ እድገት ወሳኝ የሆነ አረምም አለ። አጥፊውን ከደህናው ለመለየት ጥበብ ያስፈልጋል። ማስተዋል ያሸዋል። ብቻ እንዲሁ እየተነሱ አርሙኝ ተብሎ የመጣ ያለ አዋቂ የደቦ ሰልፈኛ የተክሉን ሚዛን የሚጠብቁ አረሞችንም አብሮ ነቃቅሎ የተክሉን ሞት ማወጅ ይተርፈዋል። ገጣሚ ዲበ ሁሉ ጌታ እንደሚለው ኪነት ወይም ግጥም ሙሽራ ናት። አውራጃ አቋርጦ ወንዝ ተሻግሮ የሚመጣው ሰርገኛ ሙሽራዋ መኖሯን በሩቅ ይመለከታል እንጂ አይነ እርግቧን ገልጦ ካላየውሽ አይልም። አይነ እርግቧ የሚገለጠው ለሚያውቃት ለፈቀደችለት ለባሏ ብቻ ይሆናል። ሊያው ሰርገኛው ግጥም ብሎ በቆመበት በአደባባይ አይደለም በጫጉላ ጎጆዋ ነው። ሰርገኛውም ጨዋ ነው። አይነ እርግቧን ገልጬ ካላየሁ ልጃገረድ መሆኗን ካላረጋገጥኩ ሙሽራ አይደለችም ብሎ ሙግት አይገጥምም። ግጥም ወይም ኪነት ማለት ያችን ሙሽራ ናት። የጨዋ ህዝብ ባህል ይህን ይመስላል። የቅንነት ደርቡን ንዶ የጥላቻ ታሪኩን አይከትብም። ንቀላሉኝ ብሎ ማሳውን ባዶ እስኪቀር ለምክነት አይሰለውም። ተግ ብሎ መጠየቅ፣ ዝግ ብሎ ማስረዳት፣ የጎረቤቱን ነውር ሽፍና አድርጎ አብሮ ፈገግ ማለት ከባህሪው ምንጭ የሚቀዳ ነው። ስለ መኖር ሲል ሊያኗኖሩ የሚችሉ እሴቶች ላይ የሚያተኩር እንጂ በመጠፋፊያ ድልድይ ላይ ቆሞ የሚቀድስ ተላላ አይደለም። ምክንያቱም ያ ህዝብ የጥላቻ መዝገቡን ለልጁ መዋዝ አይፈልግም ለጎረቤቱም እንዲያ ትውልድ ባላቀናው ጎዳና እያዘገመ እንዲጠፋፋበት የሚያዳፍነው እሳት የለውም። ዛሬያችንን ያጨለሙት የትናንት ሙሾና ነገር ፍተላ ናቸው። ትችቶቻችን ምክንያታዊና የተጠኑ ከሆኑ ለተክሉ መኖር ህልውና ስለሚያስፈልጉ አናርቃቸው። በሐሜት የተመሠረቱ የአሉባልታ ግርፎች ከሆኑ ግን አይደለም ተክሉን ማሳውንም እንደሚያበላሹ ለመናገር እስከ ሞት ጠብቆ ነቢይ ነው ማለት የሚያስፈልግ አይመስለኝም። የልክልኩን ነገር ክልኝ አይነት አጀባ በዘመን ፊት አበጣሪ ያጣ ገለባ እንጂ ፍሬ የሞላው ጎተራ አይደለም። መቁነኑን የተሰፈረበት ሙላት ምንም ነው። እውነት ጸባችን ሙያውን ከመውደድ ሀገርን ከማፍቀር ከሆነ ከፍጅቱ የተሻለ መንገድ አይታጣም ባይ ነኝ። ሲራክ ወንድሙን አመስግኜ አበቃው።